ገርጂ ካዲስኮ አካባቢ በኤሌክትሪክ ተይዞ ህይወቱ አለፈ። በቦሌ ክፍለ ከተማ ወረዳ 14 ገርጂ ካዲስኮ አካባቢ በግለሰብ መኖሪያ ቤት የኤሌክትሪክ መስመር ለማስተካከል ጥረት ሲያደርግ የነበረ እድሜው 27 ዓመት የሆነው ወጣት በኤሌክትሪክ ተይዞ ማለፉን የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በኮሚሽኑ የህዝብ ግንኙነት ባለሙያ ቶኒ ጋቱ ማሞ ለአዲስ ሚዲያ ኔትወርክ ዲጂታል ሚዲያ እንዳስታወቁት ሰኔ 23 ቀን 2017 ዓ ም ከቀኑ 9 ሰዓት ገደማ ቦሌ ክፍለ ከተማ ወረዳ 14 ገርጂ ካዲስኮ አካባቢ ግለሰብ መኖሪያ ቤት የኤሌክትሪክ መስመር ለማስተካከል ጥረት ሲያደርግ የነበረ ዕድሜው 27 አመት የሆነ ወጣት በኤሌክትሪክ ተይዞ ህይወቱ አልፏል። ወጣቱ በመኖሪያ ቤት ከኮርኒስ ውስጥ ያለን የኤሌክትሪክ መስመር ለመስራት ገብቶ ህይወቱ እንዳለፈ ነው የገለጹት። የኮሚሽኑ የአደጋ ጊዜ ሰራተኞች ህይወቱ ያለፈውን ወጣት ከኮርኒስ ውስጥ አውርዶ ለፖሊስ አስረክቧል። የኤሌክትሪክ ጋር ተያይዞ ስራዎች ሲከናወኑ ከፍተኛ ጥንቃቄ የሚያስፈልገው ስራ በመሆኑ በተለይም የኤሌክትሪክ ኃይል ባለበት ሁኔታ መስመሩን መነካካት መሰል አደጋ የሚያስከትል በመሆኑ ማናቸውንም የጥገና ስራቸውን በአቅራቢያ ካለ የኤሌክትሪክ አገልግሎት መስሪያ ቤት ባለሙያ መጠየቅ መፍትሄ መሆኑን በኮሚሽኑ የህዝብ ግንኙነት ባለሙያ አቶ ኔጋቱ ማሞ ለአዲስ ሚዲያ ኔትወርክ ዲጂታል ሚዲያ ተናግሯል። ነፍሴ ማር ሚኪታቡር ኒውስ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።